ናይጄሪያውያን ነጻነታቸውን ከተቀዳጁ በኋላ ከአጠቃላይ የሀገሪቱ ዕድገት ይልቅ የየጎሳቸውን ግዛት በማስቀደም ተጠመዱ። አብሮና ተሳስሮ ይኖር የነበረውን ሕዝብ የእኔ ጎሳ አይደለህምና ከክልሌ ውጣልኝ መባባል ጀመሩ። በየጊዜውም የግጭት ወሬ መሰማት ተደጋገመ። በተለይም የሰሜኑ ክልል አብዛኛዎቹ ነዋሪዎች የሆኑት የሐውሳ ፉላኔ ብሔረሰቦች በእኛ ክልል ሀብታም ሆነውብናል ያሏቸውን የኢቦን ተወላጆች ተተናኮሏቸው፣ በጥላቻ ቃላት አሸማቀቋቸው። ይህ አስተሳሰብ በመከላከያ ሰራዊቱም ውስጥ ሰረጸ። በተለይም የኢቦ ተወላጅ የሆኑ ወታደሮች የታፊዋ ባሊዋ መንግስት ሆን ብሎ የኢቦ ጎሳ አባላትን እያስጠቃ ነው ብለው ቂም ቋጠሩ። ጠመንጃ የታጠቀ ቡድን አኩርፎና ቂም ይዞ ዝም አይልም ወደ እርምጃ መውሰድ መሸጋገሩ አይቀርምና በመከላከያ ውስጥ ያሉ የኢቦ ጎሳ ተወላጆች የሆኑ ወታደሮች መንግስት የመገልበጥ እርምጃ ወሰዱ። ያ ነጻነቷን አጣጥማ ገና ሳትጨርስ በስድስተኛው ዓመቷ የደረሰው መፈንቅለ መንግስት እጅግ አሰቃቂ ነበር። ከሻለቃ በታች ያሉ የኢቦ ተወላጅ የሆኑ ወታደሮች መፈንቅለ መንግስቱን ፈጸሙ። ጠቅላይ ሚኒስትሩን ታፊያዋ ባሌዋንና የሐውሳ ፉላኔን ክልል አገረገዥ አሕመድ ቤሎን ከነሚስቶቻቸው እቤታቸው ውስጥ ገደሏቸው። ሀያ አንድ የሚሆኑ ከፍተኛ የፖለቲካ መሪዎችንና የጦር አዛዦችንም ረሸኗቸው። ለመጀመሪያ ጊዜ ሥልጣን የያዘውን ሲቪል አስተዳደር አስወግደው የወታደራዊ መንግሥት አቋቋሙ። የወታደራዊ አስተዳደሩ መሪነትም ለኢቦው የጎሳ አባልና የጦር አዛዥ ለነበሩት ለጀኔራል ጆንሰን አሮንሲ ተሰጠ። ለሶስቱም ክልሎች ወታደራዊ አዛዦች ተሾሙ። አዲስ ከተሾሙት ወታደራዊ መኮንኖች ውስጥ በኋላ የቢያፍራን መገንጠል ያወጀው ኮኖሬል ቹኮዋ ሜካ ኦጁኩ የደቡብ ምሥራቅ የኢቦ ክልል አስተዳዳሪ ሆኖ ተመደበ። ሁልጊዜም ዘርን መሠረት ያደረገ አስተዳደራዊ መዋቅር በየጊዜው እያፈነገጠ እንዳሸቀሸቀ ካብ መናዱ አይቀርምና በመንግሥት ግልበጣው ብዙዎች የጐሳ አባሎቻቸው የሆኑ ሹማምንት የተገደሉባቸው የሐውሳ ጐሳ ወታደሮች በኢቦ የጎሳ አባላት አመራሮችና ወታደሮች ላይ ከንፈራቸውን ነከሱ። የሐውሳ ክልል ተወላጅ ወታደሮች በኢቦዎቹ ላይ ጥላቻ ለማሳደር የራሳቸው ምክንያት ነበራቸው። በመፈንቅለ መንግሥቱ የተገደሉት የሲቪል አመራሮችና የጦር አዛዦች ከአንዱ በስተቀር በሙሉ የሐውሳ ፉላኒ ተወላጆች ናቸው። ከመፈንቅለ መንግሥቱ በኋላ ርዕሰ ብሔር ሆነው የተሰየሙት የኢቦ ጎሳ ተወላጅ ሲሆኑ፣ የቀድሞ ርዕሰ ብሔርም አዚኪዊ ለጉብኝት ከከተማ ወጥቶ በዚያው ወደ እንግሊዝ አገር እንዲሄድ መደረጉ ከኢቦዎቹ መፈንቅለ መንግሥት አድራጊ መኮንኖች ጋር ሚስጥር አለው የሚል ጥርጣሬ የፈጠረባቸው የኢቦ ጎሳ አባል የሆኑት ርዕሰ ብሔርነቱን የያዙት ጄኔራል ኤሮንሲ የኩዴታውን ፈጻሚዎች በወንጀለኛነት እንዲጠየቁ አለማድረግ ብቻ ሳይሆን ደመወዛቸውንም አላቋረጡትም አንዳንዶቹንም ሾሟቸው። ስለዚህ መፈንቅለ መንግስቱ የሐውሳ ተወላጆችን ሹማምንት ለማስወገድ የተፈጸመ ነው ብለው ያመኑት የሐውሳ ጎሳ አባላት ወታደሮች ለበቀል ተነሳሱ። በ1958 ዓ ም መፈንቅለ መንግስት በተደረገ በስድስተኛ ወር የሐውሳ ጎሳ አባላት የሆኑ ወታደሮች ሌላ መፈንቅለ መንግስት አደረጉ። ርዕሰ ብሔሩን ጄኔራል ኢሮንሲን በሀገር ውስጥ ጉብኝት ላይ እንዳሉ አብረዋቸው ከነበሩት ጋር ገድለው መንግሥት መለወጡን አወጁ። አዲሱን መንግሥትም ማን እንደሚመራው ራሳቸው መፈንቅለ መንግሥት አደራጊዎቹ ወሰኑ። የመሪነት ሥልጣኑን የጦር ኃይሎች ታማጆር ሽም የነበሩት ሌትና ኮኖሬል ያኩቡ ጋዋን እንዲይዙ ወሰኑ። የሌትና ኮኖሬል ጋዋንን ሹመት እነ ኮኖሬል ኦጁኩ አልተቀበሉትም። ምክንያቱም በማዕረግ የሚበልጠው የከፍተኛ ወታደራዊ ምክር ቤት ብርጌዴር ጄኔራል መሾም አለበት ብለው ነው። መፈንቅለ መንግስቱን ያደረጉት መኮንኖች ግን ጋዋን ሥልጣኑን እንዲይዝ የግዳሉ በጊዜ የሰጡትም ምክንያት ኮኖሬል ያኩቦ ጋዋን ከሰሜን የሐውሳ ተወላጅ ሲሆን በእምነቱ ግን እንደ ደቡቦቹ ክርስቲያን ነው፣ ይህም ሀገሪቱን አንድ ለማድረግ ይረዳሃል አሉ። ኮኖሬል ጋዋን በሜጀር ጀነራልነት ማዕረግ የናይጄሪያ መሪ ሆነ። ሜጀር ጀነራል ያኩቡ ጋዋን የመሪነቱን ሥልጣን ቢይዝም በመፈንቅለ መንግሥቱ የተቀሰቀሰውን የሰሜነኞቹን የሐውሳ ክልል ተወላጆች ብቀላ ለመቆጣጠር ሳይችል ቀረ። ወትሮም በኢቦ ጎሳ አባላት ላይ ጥላቻ የቋጠሩት የሐውሳ ጎሳ አባላት የጭካኔ ድርጊታቸውን ለማሳየት የመንግሥቱ ለውጥ ተመቻቸው። በክልሉ ለረጅም ጊዜው አብረው የኖሯቸውንና በማንኛውም የፖለቲካ ጉዳይ ተሳትፈው የማያውቁትን ንጹሕ የኢቦ ጎሳ አባላት የጥላቻቸው መበቃ ያደረጓቸው በተገኙበት ገደሏቸው። ያፈሩትን ንብረት እየቀሙ ባዶ እጃቸውን አባረሯቸው። ሊዘርፉት የማይችሉትን ንብረትም አቃጠሉት። በተለይም እስከ ዛሬ ድረስ ጥቁሩ ሐሙስ ብለው በሚጠቅሱት መስከረም 21 ቀን 1958 ዓ ም ኢቦዎች በብዛትና በግፍ ተጨፈጨፉ። በአጠቃላይም በስድስት ወራት ውስጥ ከ8 ሺህ እስከ 10 ሺህ የሚደርሱ የኢቦ ጎሳ አባላት በግፍ ተጨፈጨፉ። ጭፍጨፋውንም የሐውስ አባላት ወታደሮች ይመሩት ነበር ተብሏል። ናይጄሪያዊ ናይጄሪያዊውን ገደለው። የተረፉት ኢቦዎች ባገኙት መጓጓዣ ቀያቸውና የኢቦ ጎሳ አባላት በብዛት ወደሚኖሩበት የደቡብ ምስራቅ ክልል ሸሹ። ያን ጊዜ ነው የክልሉ ወታደራዊ ገዥ ኮኖሬል ኦጁኩ ከሚጠሉን ሐውሳዎች ጋር አብረን መኖር አንችልም ብሎ የመገንጠል ሐሳብ ማቀንቀን የጀመረው። የጀኔራል ጋዋን መንግሥት ግድያውን ለማስቆም አለመቻሉም በፌዴራሉ መንግስት ላይ የበረታ ቅሬታ አሳደረባቸው። የኢቦ ጎሳ አባላት መጠቃታቸውን መነሻ አድርገው የራሳችንን ነፃ መንግሥት እንመሠረታለን አሉ። የወደብ ኪራይንና የነዳጅ ሽያጭንም በክልሉ ስር እንዲውል ኦጁኩ ትእዛዝ አስተላለፈ። የፌዴራሉ ወታደራዊ መንግሥት ግን ይህን አልቀበልም አለ። የጠፋው ተስተካክሎና ታርሞ የናይጄሪያ አንድነት እንዲጠበቅ ያስፈልጋል አለ። ዋናው የነዳጅ ሀብትና የአትላንቲክ ውቅያኖስ ዳርቻ የሆነው ወደብ በሌላ መንግሥት ስር እንዲወድቅ ማድረግ የሚያስከትለውን ጉዳት አስቦ እንነጋገር እንጂ መገንጠል ብሎ ነገር የለም አለ። ስለዚህ ተፋጠጡ። አደገኛ ፍጥጫውን የተመለከቱት ጎረቤት አገሮች ገዋንና ኦጁኩ ጋና አክራ ውስጥ ተገናኝተው እንዲነጋገሩ አመቻቹላቸው። በድርድራቸውም የክልሉ መንግሥት በወደብ ኪራይና በነዳጅ ሽያጭ ድርሻ እንዲኖረው የበለጠ ክልላዊ ነጻነት እንዲሰጠው ተስማሙ። በውይይታቸው መጨረሻ በተደረገው የራት ግብዣ ላይ ጀነራል ጋዋን ሲጫወትና፣ የኦጁኩን ትከሻ እየጠበጠበ መተማመናቸውን ለማሳየትም ከኦጁኩ ሳህን ላይ ኬክ እያነሳ ሲበላ ታይቷል። ኮሎኔል ኦጁኩ ግን አንድም ጊዜ ፊቱ ሳይፈታ ለጀነራሉ ጨዋታ መልስ ከመስጠት ተቆጥቦ ነበር ያሳለፈው። ከአክራው ስምምነት ሦስት ቀናት በኋላ ጀነራል ጋዋን በሦስት ተወስኖ የነበረውን የአገሪቱን ክልሎች አሥራ ሁለት አድርጎ ከፋፈለው። ይህ ማለት ኦጁኩ ከሚመራው የደቡብ ምሥራቅ ክልል ውስጥ ነዳጅና ወደብ ያለባቸውን ክሮስ ሪቨርና ሪቨር በሚባል የሚታወቁትን አውራጃዎች ራሳቸውን የቻሉ ክልሎች አደረጋቸው ማለት ነው። በስሩ ያሉትን አውራጃዎች ራሳቸውን የቻሉ ክልሎች መሆናቸው ከደቡብ ምሥራቅ ክልላዊ መንግሥትን ለማዳከም ነው ብሎ የገመተው የኦጁኩ አስተዳደር ቢያፍራ በሚል ስያሜ ነጻ መንግሥት መመሥረቱን በይፋ አወጀ። ኦጁኩ በሜጀር ጀነራልነት ማዕረግ የቢያፍራ ርዕሰ ብሔር እንዲሆን፣ ክልሉ ከማዕከላዊ መንግሥት ተነጥሎ ነፃ አገር እንዲሆን፣ የራሱን ባንዲራና መዝሙርም እንዲያጸድቅ በራዲዮ ታወጀ። ከውጭ አገሮችም ጋር በቀጥታ ግንኙነት ተጀመረ። ጀነራል ኦጁኩ ወደቡን በቁጥጥር ሥር አድርጎ ወጪና ገቢ ንግዶችን ብቻ ሳይሆን የጦር ድርጅቱን ለማጠናከር ተጠቀመበት። የፌዴራሉ መንግሥት ጦርነት እንዳያስብ ካሰበ ግን ያልጠበቀውን አደጋ እንደሚጋፈጥ መግለጫ ሰጠ። በርስ ጦርነት ከተቀሰቀሰ ይሄም በቅርብ ይሆን ይመስለኛል። ለእኛ የነፃነት ዋጋ የምንከፍልበት ይሆናል። እዚህ ያለው ህዝባችን ለረጅም ጊዜ ሲዘጋጅበት ቆይቷል። ስለ ዝግጅቱም ሙሉ እምነት አለኝ። ያ ቀን በደረሰም ጊዜ ከዚያኛው ወገን ያሉ ሰዎች የሚደነቁበት ነገር ይከሰታል። ማግኘት የሚገባቸውንም ያገኛሉ። ረጅም ጊዜ እንደማይወስድም እርግጠኛ ነኝ። ሌጎስ ምን እንዳላቸው እርግጠኛ ሆኜ መናገር አልችልም። ባለፈው ጊዜ ስንገናኝ አራት ሻለቃ በደም በደንብ የታጠቀ ጦር አላቸው። እርዳታ ጠይቀው ትንሽ ወታደራዊ መኪኖችም ማግኘታቸውን አውቃለሁ። እስካሁን ማግኘታቸውን አልሰማሁም እንጂ የጦር አውሮፕላን ለማግኘት ጥረት እያደረጉ መሆኑን አውቃለሁ። እኛም ብንሆን እጃችንን አጣምረን አልተቀመጥንም። በርካታ የተጠናከሩ እንቅስቃሴዎች አሉን። እንደማስበው ከዚህ ያለን ኃይል የቢያፍራን ነፃነት ለማስከበር የሚችል ነው።